መዳሟን በእርግጫ ብላ ከቤቷ አባራ ባሏን ቀምታ እንደዚህ ድል ባለ ሰርግ ስለገበቿ ሰራተኛ ጎድ ልንገራችሁ ማለት ነው። በአሁኑ ሰዓት ላይ መዳሞች ለቅሶ ላይ ናቸው። ወላሂ ለአዚም ይህ ቪዲዮ የተለቀቀበት ኮመንት ላይ ገብታችሁ ብታነቡም ማለት ነው። ወላሂ ለአዚም ወላሂ ሽንት ታመልጣችኋል። በተለይ ደግሞ አረብኛም የሚታቁ ማለት ነው። አንዷ ምን ብላ እንደጻፈች ታውቃላችሁ? እኔ ቤቴን ታጽጣለች ብዬ ብር ከፍዬ አምጥቼ ባሌንም አላስቀማም ቤቴ ሰራተኛ አላስገባም ስትል ነበረ ማለት ነው። እና እንግዲህ እንደዚህ አይነት ነገር ደግሞ ለማድረግ ወይም ደግሞ የውጭ ዜጋ ለማግባት አረብ ለማግባት አላማ ያላችሁ አሰራ አሰራሩን ነግራችኋለሁ። እስከ መጨረሻው ተከታተሉ። ቪዲዮ ላይክ ሼር አድርጉት። አሰላሙ አሌይኩም ወራህመቱላሂ ወበረካቱ ክርስቲያን ወገኖቼም ሰላም ብያለሁ። ሐባይቢ እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው። አላህ ስብሐ ወተዓላ በእያላችሁበት ሰላማችሁ ነው ያብዛልኝ፣ ሀገራችንም ሰላም አድርግልኝ ያልኩኝ ተለምዶ በአዲሱ ስቱዲዮ መጥቻለሁ ማለት ነው። አንዳንድ ጊዜ የሚያሳዝን ቪዲዮ ስለ የሚያሳዝን ቪዲዮ አንፈልግ፣ የሚያስቅ ነገር ነው የምንፈልገው። ትንሽ ፈታ የሚያደርገን ነገር አምጭልን ብላችሁ ኮመንት ላይ ለምትጨቀጭቁኝ ዛሬ ምርጥ ቪዲዮ ነው ይዤላችሁ የመጣሁት እና መግቢያ ላይ እንደነገርኳችሁ በአሁኑ ሰዓት ላይ መዳሞች ፍርሃት ላይ ናቸው፣ ለቅሶ ላይ ናቸው ማለት ነው። እና በጣም ፈርቷል። ከመጀመሪያም ሰራተኛ ላይ በጣም ነው የሚቀኑት። በነገራችን ላይ በተለይ ደግሞ በእኛ ላይ በጣም ነው የሚቀኑብን። አንዳንዶቹ ምን አንዳንድ ኮመንቶቹን እያየው ነበረ፣ በኛ በምናችን ይቀናል ሲሉ ነበረ። እንዴት ነው ማይቀናብን? ሁሉ ነገር እኮ ነው ያለን። ወላሂል አዚም እነሱ እኮ ብር አላቸው እንጂ እኮ እንደኛ ምንም ነገር የላቸውም። ገባችሁ እኛ በሜካፕ ያልተለቀለቀ ኖርማል ፊት ነው ያለ። እነሱ ሜካፓቸውን ወላይ ቤንትም ቢያነሱት ማለት ነው። ያለ ሜካፕ እኮ ከቤት አይወጡም። ያለ ሜካፕ ፊታቸው ላይ የሆነ ነገር ሳያደርጉ በጭራሽ አይወጡም ማለት ነው። እኛ ግን ምንም ነገር ሳናደርግ ቫዝሊን ብቻ ተቀብተን እናምራለን ማለት ነው። እና እና መግቢያ ላይ እንደነገርኳችሁ አንዲት የመዳም ቅመም ቤቷ ስትሰራ ቆይታ፣ መጨረሻ ላይ ግን ባሏን ስለቀማቻት ባለትዳር ሴት ወይም ደግሞ ስለ መዳም ልንገራችሁ ማለት ነው። በአሁኑ ሰዓት ላይ አንዳንድ የመዳም ቅመሞች ከመዳም ቅመምነት ወይም ደግሞ ከሸቃልነት ወደ መዳምነት እየተቀየሩ ነው የሚገኙት። የአረብ ሀገር ሴት እያገቡ። በተለይ አንዳንድ ጓንዳዎች እኔ በጣም ደስ ይሉኛል፣ ወላሄ ነው ምላችሁና እንደፈለጉ አይልከሰከሱም። በስነስርዓት ነው የሚያገቡት ማለት ነው። በስነ ስርዓት የውጭ ሀገር ዜጋ እንኳን ቢያገቡ በስነ ስርዓት በህጋዊ መንገድ ነው የሚያገቡት ማለት ነው። ካገቡ በኋላ ደግሞ ድል ባለ ሰርግ ነው የሚያገቡት ማለት ነው። እና መግቢያ ላይ ያያቿት ቬሎ የለበሰቿ ኡጋንዳዊ ዜጋ ስትሆን የአረብ ዜጋ ነው ያገባችው። አግብታ ሀገሯ ጭምር ነው ይዛ የሄደችው ማለት ነውና ለሽርሽር ሀገሯ ልታሳየው ካገባች በኋላ ለጫጉላ ሽርሽር ወደ አረብ እንትን አገሯ ነበር የወሰደችው ማለት ነው እና እናም፣ የእኛም ልጆች አንዳንዶቻችሁ፣ ሁሉም ያደለም በነገራችን ላይ ከበንጋሊ ጋር ካልሆነ ወንድ ጋር ከምትል ከሰከሱ እንደዚህ ህይወታችሁን ከሚቀይርና እና ለበፊት ህይወታችሁ ጥሩ የሚሆን ባልን ፈልጋችሁ አግቡ ማለት ነው። አረቡም ደግሞ እንደዚህ ለማግባት አንዳንድ ጊዜም እንደማስብ ታውቃላችሁ። የሚያቃጥሏችሁን ወይም ደግሞ የሚጨቃጨቁ መዳሞችን እንደዚህ እር ማድረግ ነበረም ማለት ነው፣ ገብቷቸዋል በነገራችን ላይ፣ እኔ ከራሴ ዜጋ ውጭ እኔ ወንድ መስሎ አይታየኝም። ወላሂ ላዚም። ግን በተለይ እኔ ከባንጋሊ ጋር የምትጋደሙ ግን፣ ባንጋሊዎቹ እኮ ሽታ አላቸው። ወላሂ ላዚም። ዛሬም ኤምባሴ ሄጄ ነበረ ቃላይ ነገሪያቸው ነበር እና ወላሂ ነው የምላችሁ፣ ባስ ውስጥ ሱብሃና አላህ። እኔ ከዛም በፊት አውቃችኋለሁ ከ ብስምላህ ረህማን ረሂም በዚህ በሽታቸው ምክንያት ከአንዱ ከኛ ከኢትዮጵያዊ ዜጋ ጋር ወላሂ ሊጣሉ ነበረ። ሊያያዙ ሲሉ ነው ሱርጣው መቶ ነው የገላገላቸው። እና በዚህ በሽታቸው ምክንያት ማለት ነው ለምን ራሳቸው እንደማይጸዱ እንዲሁም ደግሞ ዱድራንት ለምን እንደማይጠቀሙ አላቅም። እዚ ሀገር ተቃላችሁ፣ ሙቀት ነው ሽታቸው። ስብሀንላላ ይቅር በለኝ ወላሂ ለአዚም። ሁሉም አላ የፈጠረው ሁሉም ሰው ሰው ነው፣ ግን ጽዳት ያስፈልጋል ማለት ነው አነዛፈቱ ምንል ኢማን ያኔ ንጽህና ከኢማን ይቆጠራል። ገባችሁ እና ምን እንደተፈጠረ ልንገራችሁ። ኤምባሲ ከመግባታችን በፊት ለእንትን እስከሚከፈት ድረስ የሆነ እንትን ቦታ ላይ ተቀምጠን ነበረ ማለት ነው። የሆነ ሸጀራ ምናምን ያለበት ቦታ ቱራብ ቦታ ነበረ። እዛ ቦታ ላይ ቆዩና እንትን ሰዎቹ ሲመጡና፣ ሰአተማኒያ ነው ቢሮ የሚከፈተው ጠብቁ ብሎን እዛ ቦታ ላይ እኔ ከወንዶቹ ራቅ ብዬ ብቻ የነበርኩ ቁጭ ባልኩበት አንድ ኢትዮጵያዊ ደግሞ ከነዚህ ከባንጋሌዎች ጋር አብሮ ቆሞ ነበረና። በአጋጣሚ ልጁ ቁጭ ብሏል እንትን ላይ ድንጋይ ላይ ቁጭ ባለበት እነዚህ ደግሞ እንትን ፓኪስታኒዎች፣ እንደዚህ ባንጋሊዎች ሰብሰብ ብለው እነሱ እሱ አጠገብ ክብብ አደረጉት ማለት ነው። በዛ ሰዓት ደግሞ ሽታው ሸቶት ከዛ ራቁ በሉ ንፋስ ፈልጋለሁ ትሸታላችሁ ብሎ ሲናገር፣ እንዴት እንደዛ አልከን ብለው አንድ ሁለት አንድ ሁለት አሉና ልያያዙ አልኳችሁ፣ ልብሳቸውን ተጎታትተው መጨረሻ ላይ ግን ፖሊሱ መጥቶ እንትን ለያያቸው እና ኢትዮጵያ የሆነው ከነሱ ራቅ ብሎ ለብቻው እንዲቀመጥ አደረገ ማለት ነው። እና እኔ በቀደም አንዲቷ ቪዲዮ ሰርቼላቸዋለሁ በእሷ ላይ ማለት ነው። ከባንጋሊ ጋር ተኝታ አርግዛ አስቡት። እንግዲህ ከባንጋሊ ጋር አፍቅራ መጀመሪያ ላይ በእንትን ነበረ በታክሲ ነበረ የሚወስታት ቀስ በቀስ ደግሞ ወደ ሌላ ነገር ላይ ገብተው እንዳረገዘች ሲያግን ስልክ ዘግቶባት ለምን ስልክ ዘጋህብኝ ብላ ሪከርድ ያደረገችለትን እንዳለ ሶሻል ሚዲያ ላይ ለቀቀባት ማለት። ለዛም እኮ አነ ሰአደ ትለዋለች እንጂ ስተፍር ላይ ላይ ሊሳደባት ነበር። እና ባገኛችሁት ሁሉ ከምትጋደሙ ከማይረባ ወንድ ጋር ከምትሆኑ አረብ ብታገቡ ይሻላችኋል። መንገዱን ልንገራችሁ ጥሩ ጥሩ የሆነ እና የእውነት የሚወዳችሁ እና በህጋዊ መንገድ የሚያገባችሁ አረብ ካገኛችሁ አግቡ። ግን እንደዚህ ብዬ ስናገር ከኋላው ችግር ሊኖርበት ይችላል። ከዚህ በፊት ታውቃላችሁ፣ ለምለም ጋር የቀረበችዋ ልጅ ከአረብ ሁለት ልጅ ወልዳ፣ መጨረሻ ላይ ግን ሌላ ምስት ሊያገባ ፈልጎ፣ ያች ምስቱ ግን ይችን ከፈታት ነው ማገባ ስትለው ልጆቿን ቀምቶ እቃማዋን በልጎ ወደ ሀገር እንደሸኛት ታውቃላችሁ። እንዲሁም ሊፈጠር ይችላል የሚለውን ነገር ጭንቅላታችሁ ውስጥ ልታስቀምጡት ይገባል። ግን የእውነት የሚያገባችሁ የእውነት የሚወዷችሁ ካገኛችሁ፣ እንደዚህ ከበንጋሊ ጋር ከማይሆን ወንድ ጋር ከምትን ከምትሉ እንደዚህ ጥሩ ህይወት የሚሰጣችሁን ጥሩ ህይወት የሚያኖራችሁን ወንድ አግቡላችኋለሁኝ። ሲቀጥል ደግሞ ምን ለማለት ፈልጌ ነበረ መሰላችሁ? ብስምላ ምን ሊላችሁ ነበረ ጠፋብኝ። እና ስለ ግሬም ደግሞ የጠየቃችሁኝ እንትን ሂና ተቀቢ እንዲሁም ደግሞ እግሬ እንዳበጣ ሳያቻቸው ነበረ ለማታውቁ ማለት ነው። እና በጨው ዘብዝፊው ላላችሁኝ ወላይ በጣም ነው የማመሰግነው ነው። በጨው ዘብዝፌው ሌሙንና ጨው አድርገች ዘብዝፊው ብላችሁኝ ይሄ አንኳሩን ጨው ማለት ነው በሱ ዘብዝፌው ትንሽ ትንሽ ማቃጠል ቀንሶልኛል። እንዲሁም ደግሞ እንትን ካልሲ እና ጫማ ግዴታ ማድረግ አለብ ይችላላችሁኝ። በጣም ነው የማመሰግን ነው። ለእኔ የተጨንቃችሁ ሙስሊም ክርስቲያን ሳትሉ ዱዓ ላደረጋችሁልኝ ወላሂ ፈጣሪ ከክፉ ነገር ይጠብቃችሁ የእኔ ምርጦች፣ በጣም ነው የምወዳችሁ። ሲቀጥል ደግሞ ምን ለማለት ፈልጌ ነበረ፣ ወላሂ ሆነ ነገር ሊናገራችሁ ፈልጌ ነበረ ጠፋብኝ። ቢስሚላሂ ረህማን ረሂም እና ራሳችሁን ጠብቁ። ከማይሆን ወንድ ጋር አትጋደሙ። ሌላኛው ደግሞ መናገር የፈለኩት አዎ መጣልኝ አሁን። እና የእውነት የሚወድም አረብ አለ ወላሂ ነው ምላችሁ። በቀደም ነግሬያችኋለሁ። እኔ ኤምባሲ ከዚህ አራት ጊዜ ነው የተመላለስኩት ሀገር ለመግባት እንደፈለኩ ታውቃላችሁ። እና ዛሬ ሄጄ ግን ፕሮሰስ ጀምሬ መጥቻለሁ ማለት ነው። በተለይ ጠለብ ሆናችሁ እንትን የተበለገባችሁ ወደ ሀገር መግባት ቻላችሁ ማለት ነው። ተከፍተዋል፣ ሄዳችሁ ተመዝገቡ፣ ለሀገር ለመግባት ያሰባችሁ። እኔም ከስራ ቦታዬ ሰው አቅጠርቼ ሄጄ ዛሬ ተመዝግቤ መጥቻለሁ። እንሻላ ስሜን ፌስቡክ ላይ እየተጠባበኩ ነው ማለት ነው። ሲመጣልኝ ደግሞ እያንዳንዱን ነገር የምነግራችሁ ይሆናል። እኔ ልጅ ምናምን የለብኝም፣ ልጅም ማመዝም አልፈልግም። ሌዝለት የፈለገ ሰው ነበረ ግን እንትን ፖርስ ስላለው አልፈለኩም ማለት ነው። እና ልጅቷ ግን አሳዝናኝ ነበር። ለውስጥ ላትፈልግ የነበረ ግን ኮቶት እንደዚህ ውሪ ስምስም ማለት አልፈለኩም እና ብቻ ይን የጀመርኩት ማለት ነው። ስለዚህ ሐባይቢ በተለይ ደግሞ ፓስወርድ ያላችሁ ደግሞ የታደሰ ፓስወርድ ያላችሁ በታደሰ ፓስወርዳችሁ ምንም አይነት ወጪ ሳታውጡ ወደ ሀገር መግባት ቻላችሁ። ፓስወርዳችሁ ደግሞ ወይም ደግሞ መታወቂያ ያላችሁ ወይም ደግሞ ፓስፖርዳችሁ የተበላሽባችሁ ምን ማድረግ ትችላላችሁ? ማሰላችሁ እንትን በኮፒ ወደ ሀገር መግባት ትችላላችሁ ማለት ነው። አባይቢ አላህ ያሳካላችሁ። እንዲሁም ደግሞ ምን አዲስ ነገር አለ ብላችሁ ለጠይቃችሁኝ ይህ ነው። አክባሩ እና ፕሮስ ጀምር ያለው አላህ ያሳካልሽ ብላችሁ ድዋ አድርጉልኝ። ወዳችኋለሁ፣ ከኔ በላይ አላህ ይወደዳችሁ። ሰላም አለይኩም ወረህመቱላሂ ወበረካቱ።